ይሄ ባለ ስልጣን ባለ ስልጣኖች ሌሊት ሌሊት የት ነው የሚሄዱ? ባለ ጸጋ ነው ባለ ጸጎች ሀብት ያላቸው ሰዎች የት ነው የሚሄዱ? ሌሊት የት ነው ያሳለፉት? ወደ ጭፈራ ቤት፣ ወደ መጠጥ ቤት፣ ወደ ስጋ፣ ወደ ሀገር። በሕይወታችን አንዳንድ ጭልም የሚልብን ጊዜ ነው። አንድ ዙሪያው ገደን የሚሆንብ ጊዜ አለ። ሁሉም የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብሳል ለቃ ነው ባለ ስልጣን ነው ባለ ሀብት ነው ብያቸዋለሁ። ወደ ጌታ ሲመጣ ባለ ሀይል ት መሆኑ ቀረማ። ገና እንደወለድክም ማለት ወደ ጌታ የሚመጡ ሰዎች ት ደረጃቸው ብትል ክርስቶስ ምንም በተለይ የሸንጎ አባል ከሆነ የምክር ቤት አባል ከሆነ ከምክር ቤት ሊባረ ይችላል። ስለዚህ ሌሊት ያስመጣው የመጀመሪያው ምክንያት ፈርቶ ነው።

ቅዱስ አህዱ አምላክ አሜን። ክቡራን አበው፣ ሊቃውንተ ቤተክርስቲያን መምህራን፣ ክቡር አባታችን የዚህ ታላቅ ደብረ አስተዳዳሪ፣ ክቡራን ሊቃውንት፣ ምእመናን፣ ምእመናት ሁላችሁ እግዚአብሔር ሰላምታ እንደምን አዋላችሁ። አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን፣ እንዲገሥጸን የእርሱ ቅዱስ ፈቃድ ይሆንልን። በሚኖረን ጊዜ በዛሬው ዕለት ቤተክርስቲያናችን በምታነበው ባነበበችው ቅዱስ ወንጌል መነሻነት በዮሐንስ ወንጌል ምዕራፍ ሶስት ከቁጥር አንድ ጀምሮ ተጽፎ በሚገኘው ታሪክ ተነስተን የእግዚአብሔር ቃል እንማራለን። የትምህርታችን ርዕስ የሚሆነው የኒቆዲሞስ ክርስትና የሚል ይሆናል። እስቲ ከኔ ጋር በሉ፣ ይህ ኒቆዲሞስ ክርስትና። በዚህ ርዕስ ለጥቂት ደቂቃዎች የእግዚአብሔር ቃል እንማራለን። የአባቶቻችን ለነቢያት አባቶቻችን ለሐዋርያት ለሐዋርያውያን አበው ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሆንልን። የትምህርታችን ርዕስ ምንድን ነው? የኒቆዲሞስ ክርስትና በሚል ርዕስ እንማራለን። በዮሐንስ ወንጌል ምዕራፍ ሶስት ከቁጥር አንድ ላይ ያለው የወንጌል ክፍል እንዲህ ብሎ ይጀምራል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው ይላል እንግዲህ አሁን ያነበብነው የወንጌል ክፍል እዚህ ጉባኤ ላይ ያላችሁ ሁላችሁ በህይወት ዘመናችሁ ለመጀመሪያ ጊዜ የሰማችሁት ወንጌል ይሄ ነው። ለመጀመሪያ ጊዜ ከኔ ጋር ናችሁ። ለመጀመሪያ ጊዜ ወደ ቤተ ክርስቲያን የመጣችሁት መቼ ነው? ለመጀመሪያ ጊዜ ቤተ ክርስቲያን የመጣችሁት መቼ ነው? ክርስትና ስንነሳ አይደለም? ክርስትና ስንነሳ የሚነበረው የወንጌል ክፍል ይሄ ነው። እናትዛይላችሁ ምንም እንደሁም አሁን ስታስታውሱ በእርግጡት እየጠባችሁ የዛኔ ቢዚ ነበራለን ግን ክርስትና ስንነሳ ህፃን ሆነን ቢሆን ስጋችን ህፃን ቢሆን ነፍሳችን ህፃን አይደለች ማለት ነው። ስጋ ባይሰማ ማን ይሰማል? ነፍስ ይሰማል። ይህ የወንጌል ክፍል ሁላችን ስንጠመቅ ቅዱስ ቤተክርስቲያናችን አንብባ ሀብተ ክርስትናን የመንፈስ ቅዱስ ልጅነትን የሰጠችን አሁን ያነበብነው የወንጌል ክፍል በማንበብ እና ኒቆዲሞስ፣ በእኛ ክርስቲያናዊ ህይወት ውስጥ ከወንጌል ጋር ስንተዋወቅ መጀመሪያ የሰማነው የመጀመሪያ ሰው እንግዲህ ኒቆዲሞስን የምናገኘው በዮሐንስ ወንጌል ምዕራፍ ሶስት ላይ ነው ለመጀመሪያ ጊዜ ስሙን የምናገኘው ከዮሐንስ ወንጌል ውጭም ሌላ ወንጌል ላይ ስሙን አናገኘው ኒቆዲሞስ የአይሁድ አለቃ ነበረ ብሎ ነው የሚጀምረው የዮሐንስ ወንጌል ምዕራፍ ሶስት ኒቆዲሞስ አለቅነቱ ስለ ሶስት ነገሮች የመጀመሪያው ኒቆዲሞስ በጣም ባለጸጋ ነበረ ባለሀብት ነበረ ብዙ ገንዘብ ያለው ሰው ነበር ሁለተኛ ትልቅ ሹመት ደግሞ ነበረው የአይሁድ ሸንጎ የምክር ቤት አባል ነበር። ሶስተኛ በጣም የተማረ በዘመኑ የነበረውን ዘመኑ የወለደውን ትምህርት በደንብ የተማረ መምህረ ኦሪት ነበረ። ስለዚህ ሹመቱ ስልጣኑ ማለት ነው አንደኛ፣ ሁለተኛ ትምህርቱ፣ ሶስተኛ ሀብቱ። አለቃ ያሰኘው በጣም ትልቅ ከፍ ያለ ሰው ነበር። ከኔ ጋር ናችሁ? እነዚህ ሶስት ነገሮች ብዙ ጊዜ አውራ አሁን ማለት ነው ስልጣን ያላቸው ሰዎች ሀብት ሊኖራቸው ይችላል፣ ግን እውቀት አይኖራቸውም። እውቀት ያላቸው ሰዎች ደግሞ ሀብት አይኖራቸውም። አይደለም፣ ብዙ ጊዜ አይገጥምም፣ አብሮ አይሆንም። ኒቆዲሞስ ግን ሦስቱን ነገሮች አስተባብሮ ያዘ። ትልቅ ሹም ነበር። በሌሊት ወደ ኢየሱስ ሄደ ይላል። በሌሊት ወደ ኢየሱስ ሄደ፣ በጣም ይገርማል። በሌሊት ወደ ኢየሱስ ሄደ የሚለው ቃል ምን ያሳየናል? ይህ ሰውዬ ባለስልጣን ነው። ባለስልጣኖች ሌሊት ለልጨት ነው የሚሄዱ ባለ ጸጋ ነው። ባለ ጸጎች ሀብት ያላቸው ሰዎች የት ነው የሚሄዱ? ሌሊት የት ነው የሚያሳልፉት? ወደ ጭፈራ ቤት፣ ወደ መጠጥ ቤት፣ ወደ ስጋር ነው፣ ወደ ሀቢያት። የተማሩ ሰዎች እናውቃለን የሚሉ ሰዎች ሌሊቶቻቸው ወደ ክርስቶስ የሚሄዱበት አደለም፣ ከክርስቶስ የሚጣሉበት ነው ሌሊታቸው። ኒቆዲሞስ ግን በሌሊት ወደ ኢየሱስ ሄዶ ነበር። ይ የመጀመሪያው ሰዓታት ቋሚ፣ የመጀመሪያው ማህሌት ቋሚ፣ ትጋሃ ሌሊት የሚያውቅ የሌሊቱን ግርማ ግርማ ሌሊቱን ጸባ አጋንቱን ድምፅ አራዊቱን ሳይሰራ በሌሊት ወደ ክርስቶስ ሊገሰግስ ነበር። ወደ ሱም የምንገሰግስበት ነው ያድለና አምላካችን። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ ሄዶ ነበር ይሄ ትጋቱ ያሳያል። ለኛ ደግሞ የሚሰጠን ትምህርት ምንድነው? በሌሊት ወደ ክርስቶስ መሄድ እንዳለብን ያሳያል። ልክ እንደ ኒቆዲሞስ ወደ ክርስቶስ በእግራችን መሄድ ብቻ አይደለም። ሌሊት ማለት ጨለማ ማለት ብቻ አይደለም ክርስቲያኖች በሕይወታችን አንዳንዴ ጭልም የሚልብን ጊዜ ለም አለ። ዙሪያው ገደል የሚሆንብን ጊዜ አለ። ሁሉ የሚጨልምብን ጊዜ አለ። ሌሊት ማለት ግራ ቀኙ የሚጠፋብህ ጭልም የሚልብሳ ነው። ሲጨልምብህ መሄድ ያለብህ ወደ ክርስቶስ ነው። ምክንያቱም በክርስቶስ ዘንድ ጨለማ አይጨልምም፣ እስመ ጽልመት ኢይጸልም በኀቤከ። ክርስቶስ ባለበት ስፍራ ጨለማ ጨለማ አይደለም። የጽድቅ ፀሐይ ክርስቶስ ሲያበራ የትኛው ጨለማ ውስጥ ብትሆን ያበራል። ሲሆን ውስጥ ብትሆን ክርስቶስ እስካለ ብርሃን ነው። እና ኒቆዲሞስ በሌሊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀረበ ይላል። ወደ እሱ እንድንቀርብ አምላካችን ይርዳል። ቀረበና ምን አለው? መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ ሰው በቀር አንተ የምታደርጋቸውን ተአምራት ሊያደርግ የሚችል ማንም የለም፣ ስለዚህ ከእግዚአብሔር ተልከህ እንደመጣ እናውቃለን አሉ። ተመልከቱ እንግዲህ መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ ሁለት ላይ ከዚያ በፊት ተአምር ሲሰራ ነበር። በቃና ዘገሊላ ውሃውን ወይን አድርጎ ነበር። ከዚያም በጌጌሴኖሆን ወርዶ ተአምር አድርጎ፣ ይህ ተአምር ሰምቷል። ኒቆዲሞስ ምን አለው? መምህር ሆይ አለው። የመጀመሪያው ንግግር መምህር ሆይ ነው። እሱ መምህር ነኝ ብሎ አልተኮፈሰም። ክርስቶስ ከናዝሬት ነው የመጣ ብሎ አልናቀው። መምህር ሆይ አለው። ከዚያስ እግዚአብሔር ካንተ ጋር እንደሆነ አንተ ምታደርገውን ታምራት እግዚአብሔር ከእሱ ጋር ከሆነ በቀር ሊያደርግ የሚችል እንደሌለ ከእግዚአብሔር ተልከህ እንደመጣህ እናውቃለን። ራሱን ብቻ የሚወክለው ሌሎች አይሁድ ሹማምንትም እንደኔ አንተ በእርግጥ ከእግዚአብሔር ተልከህ እንደመጣህ እናውቃለን ብሎ ለክርስቶስ መሰከረ። ጌታችን ምን ብሎ መለሰለት? እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልም ማለት በጣም ይገርማል። ጥያቄውና መልሱን ተመልከቱ። ኒቆዲሞስ ለክርስቶስ ሙገሳን ያቀረበለት መምህር፣ ወይ አንተ የምትሰራውን እግዚአብሔር ከረዳው በቀር እኮ ማንም አይሰራው አንተ እኮ ከእግዚአብሔር የተላከ መምህር ነህ ብሎ መምህሩን አመሰገነ፣ አወደሰ። ክርስቶስ ግን ምን አለው? መምህርን በማወደስ አደለም የምትድ ነው፣ እኔን በማመስገን አደለም የምትድን ነው። ሰው ዳግመኛ ከውሃ፣ ማነው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለው። በጣም ይገርማል። ካልተጠመቀ በቀር ማለት ነው። በኋላ ይህንን ሲለው ኒቆዲሞስ በጣም ገርሞ ነው፣ ምን ማለቱ ነው? ከዛ ጠየቅ፣ ይህ እንዴት ሊሆን ይችላል? ሰው ዳግመኛ ወደ እናቱ ማኅፀን ገብቶ ተመልሶ ሊወለድ ይችላል ብሎ ጠየቅ። ክርስቶስ መለሰለት፣ እውነት እውነት እልሃለሁ ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። ማለት ከምንና ከምን ከውሃና ከመንፈስ ምን ማለት ነው? ከውሃና ከመንፈስ ምስጢረ ጥምቀትን የሚያሳይ አባቶቻችን ክርስትና ሲያነሱ በሚጸልዩ ጸሎት ለመጠመቅ የተዘጋጀ ውሃ ወደ ማየገቦ ይለወጣል። ወደ ክርስቶስ ከጎኑ ወደ ፈሰሰው ደም ይለወጣል። ውሃ ይለወጣል። የጎኑን ውሃ ተጠምቀን የጎኑን ደን ጠጥተን ነው ክርስቲያን የሆኑ። ስለዚህ ጸሎት ተደርጎበት ውሃው ወደ ማየገቦ ይቀየራል። ውሃና መንፈስ ናቸው ለእኛ መወለድ ምክንያት የሆኑት። ሰው ከውሃና ከመ- አባቶቻችን ይላሉ ከአብራከ መንፈስ ቅዱስ ከማህፀነ ዮርዳኖስ እንደ ባልና እንደ ሚስት አንድ ሰዓት ሲወለድ ከአባቱ አብራክ ከእናቱ ማህፀን የሚወለደው እንደ አብራክ መንፈስ ቅዱስ እንደ ማህፀን ደግሞ ዮርዳኖስ አድርጋ ቤተክርስቲያን ጥምቀትን ዳግም ልደት ናቸው። ስለዚህ ሰው ዳግመኛ ካልተወለደ ወይም ካልተጠመቀ በቀር የእግዚአብሔር መንግስት አወርስም አለው። በጣም ይገርማል። ኒኮዲሞስ አለቃ ነው፣ ባለ ስልጣን ነው፣ ባለ ሀብት ነው ብያቸዋል። ወደ ጌታ ሲመጣ ግን ባለሀብት መሆኑ ቀረና ገና አልተወለድክም፣ አለው ክርስቶስ ገና ልትወለድ ያስፈልጋል። አስተነፈሰው። ወደ ጌታ የሚመጡ ሰዎች ተንኮፍሰው መጥተው ተንፍሰው ነው የሚሉት። ደረጃቸውን አውቆ ነው የሚሄዱት። ባለስልጣን ነኝ፣ ምሁር ነኝ፣ ባለገንዘብ ነኝ ብትል እኔ ክርስቶስ ፊግል ስንመጣ ምንም ነው። በዚያ ላይ ኒቆዲሞስ በሌሊት የመጣው ዝም ብሎ ለመማር ብቻ አይደለም። በዚያም ጊዜ ከክርስቶስ ተማሪ ሆኖ የታየ ሰው ሕይወቱ ላይ አደጋ ይጣልበት ነበር። በተለይ የሸንጎ አባል ከሆነ፣ የምክር ቤት አባል ከሆነ ከምክር ቤት ሊባረር ይችላል። ስለዚህ ለሊት ያስመጣው የመጀመሪያው ምክንያት ፈርቶ ነው። የክርስቶስ ተማሪ ሆኖ መታየት አልፈለገኝ ነበር። ተመልከቱ ይፈራ ነበር። ሁለተኛ ገና እስካሁን አልተማረም። እንዲ ከጌታ ገር ሰርጉጆሎ ይማራል። ከሰላሳ ዓመት ጎልማሳ ከክርስቶስ ቤት ይማራል ስንት ነገር ያውቃል ብለን ስንገምት ብለው እንዳይንቁት ተከብሮ ያደርጋል። ደንቆሮ ይላሉ አባቶቻችን። ሰው ሲከበር እኮ ይደነኩራል። ትምህርት መማሪያ ነው። በዚህ ምክንያት ኒኮዲሞስ በሌሊት ሊት መጣ እና ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። አ ይህን ጊዜ ኒኮዲሞስ ምን አለ መሰላቸው? ይህ እንዴት ሊሆን ይችላል? እስኪ በሉ ይህ አይሰማም። እንዴት ሊሆን ኒኮዲሞስ ስንት ጥያቄ ጠየቅ? ሁለት ጥያቄ ጠየቀ። መጀመሪያ እንዴት ሰው ወደ እናቱ ማኅፀን ሊመለስ ይችላል? ለሱ መለሰለት፣ እኔ ወደ እናቱ ማኅፀን ተመለሳላል? ኮይ ከውኃና ከመንፈስ ተወልደው። ሁለተኛ ጥያቄ ጠየቀ። ምን ነው ጥያቄው? ይህ እንዴት ሊሆን ይችላል? የመጀመሪያው ጥያቄ መረጃ ከማጣት እውቀት ከማጣት የተጠየቀ ጥያቄ ነው፣ ክርስቶስ መለሰለት። ሁለተኛው ጥያቄ ግን የጥርጣሬ ጥያቄ፣ የክርክር ጥያቄ እንዴት ሊሆን ይችላል? እግዚአብሔር እውቀት አጥሮን የምንጠይቀውን ጥያቄ ይቀበለናል። እምነት አጥሮን የምንጠይቀውን ጥያቄ ግን ያዝንብናል፣ ይቀየናል። እየተነገረ እንዴት አትሰማ? እየነገርኩህ አይደለሁ ወይ? ለዚህ ነው እኮ እመቤታችንን ስናመሰግናት እንደ ዘካርያስ ሳትጠራጠሪ፣ እንደ ኒቆዲሞስ ሳትከራከሪ ያመንሽ ብጽ ደመሽ ነገር። ኒቆዲሞስ ክርክር ነው የገባው ከክርስቶስ ጋር። ይህን ጊዜ ምናለ አንተ የአይሁድ መምህር ስትሆን ይህንን አታውቅም አባቶቻችን ይላሉ፣ አለም ደግሞ ገሰጸው ይላሉ። አንተ የአይሁድ መምህር ስትሆን ይህንን አታውቅም እንዲያሉ አለም ደግሞ መገሰጽ ማንም መመሰለ ክብሩን ጠብቆ መገሰጽ ማለት ነው። እየሰማችሁ አሁን እኛ ብዙ ጊዜ ሰዎችን ስንገስጽ ክብሩን ጠብቀን አንገስጽ። ይህንን አታውቅም እንዴ ነው የምንለው፣ በቀጥታ እሱ ምን አለ አንተ የአይሁድ ምን ስትሆን ከኔ ጋር ናችሁ እስቲ ጠይቃቸው። አሁን አንድ ሰው መቶ አንተ ውሻ ከሚለን እና የኔ ውሻ ከሚለን መልሱልኝ። ከአንተ ውሻና ከእኔ ውሻ ይሻል። አንተ ውሻ ስትባሉ ደስ ይላቸዋል። የእኔ ውሻ ስትባሉ ትሽኮረ ሚሆማላቸዋል ትቅለሰለሳላችኋል። ግን ሁለቱም ውሻ ውሻ ነው የተባለ ንግግሩ አንድ ሆኖ ሳለ የምንናገርበት መንገድ ንግግሩን የበለጠ ተሰሚ አደርጓል። ዐለም ደግሞ መገሰጽ ማለት ነው። አንተ ትልቅ ሰው አይደለም እንዴ የተማርካ አይደለም እንዴ እንዴት ይሄ ይጠፋሃል ብሎ ተክሰጽ። በጣም ጥሩ ክርስቶስ ማያስተምረን የለም እኮ አክብሮ፣ አንተ የአይሁድ መምህር ስትሆን የእስራኤል መምህር ስትሆን እንዴት ይህችን ነገር አታውቅም? አለ ክርስቶስ። ከዛ ምን አለ? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ምንም መንፈስ ነው። ከመንፈስ ትወለደላችሁ ስላልኩ አታድብቅ ማለት የምትወለዱልበት የስጋ ልደት አይደለም መንፈሳዊ ልደት ነው። ነፋስ ከየት እንደሚመጣ ወዴት እንደሚሄድ አይታወቅም። መንፈስ ቅዱስም ከበቱ ሕፃኑ ላይ እንደሚያደርግ ሲጠመቅ ተጠምቆ ልጅነት መቼ እንደሚሰቀው አይታወቅም። ይህ የመንፈስ ቅዱስ ሥራ ነው ብሎ ኒቆዲሞስን በሌሊት አፍሮ ወደ ክርስቶስ የመጣውን ተማሪ አስተማረው። የኒቆዲሞስን እድን ለሁላችን ያድነን። ይሄ የመጀመሪያው ኒቆዲሞስ ክርስትና ሲጀምር የተከሰተ ታሪክ ኒቆዲሞስን፣ የዮሐንስ ወንጌል ላግ የምናገኘው ሶስት ቦታ ሶስት ቦታ። ለሁለተኛ ጊዜ ኒቆዲሞስን የምናገኘው የዮሐንስ ወንጌል ምዕራፍ ሰባት ላይ ዮሐንስ ወንጌል ምዕራፍ ሰባት ላይ አንድ ነገር ተከሰተ። ክርስቶስ ሲያስተምር ሰዎች በትምህርቱ ጣም በጣም ከመደሰታቸው ብዛት በዋለበት እየዋሉ ባደረበት እያደሩ ቃሉን ይሰማሉ፣ እና ክርስቶስ ሲያስተምር ሰው የበዛ የበዛ የበዛ የጌታ ተከታዮች ብዙ እየሆኑ መጡ። ጻፍ ፈሪሳ እንደሳላላቸው ይሄ ነገር ያሰጋናል መጨረሻ ሁለት ወታደሮች ሮማውያን ጠሩና ገና ጉልበት ያላቸውን እንደው ጠብደል ጠብደሎቹ ጠሩና፣ ሂዱና የናዝሬቱን ኢየሱስን አስራችሁ ይዛችሁ እንድኑ አሏቸው። እሽ እሺ ብለው እነዚህ ሁለት ወታደሮች ክርስቶስን ሊይዙ ጉዞ ጀመሩ። ከኔ ጋር ናቸው። እግዚአብሔር ከሁላችን ጋር። ከዛ ሁለት ወታደሮች ጌታ ሊይዙ ሲሄዱ፣ ልክ እንደዚህ ጉባኤ ክርስቶስ ህዝቡን ሰብስቦ እያስተማረ እያስተማረ ወታደሮቹ ቆይ ትምህርቱን ይጨርስ ይጨርስና ትምህርቱን ጨርሶ ሲሆን እና ሰው አለን ብለው ቁጭ እንበል ብለው ቁጫ አሉ። እያስተማረ ያለው ማን ነው? የኛን የኃጢአተኞቹን ትምህርት እኮ ቁጭ ብላችሁ ተሰማላችሁ። የክርስቶስ ትምህርት እንዴት አይነት ነው? የሱን ድምፅ መስማት ብችል ደስ አይለችሁ? ብፁዕ ወቅዱስ አቡነ ሺኖዳ ምን ነው ዛሬ አገሩን ያጥለቀለቀው የድምፅ መቅረጫ መሳሪያ ጌታ በነበረ ጊዜ ኖሮ በኖረ ኖሮ ይላል። ምን ነው ድምጹን በሰማ ነው ተቀርጾ በቀረ ኖሮ አስባችሁታል? የጌታን ድምፅ ተሰማው። የእሱ ድምፅ እኮ ይሠራል። አላዛር አላዛር ውጣ ሲል ሙቱ ከመቃብር ምን ይላል? ይወጣ። አቤት ድምጹን! ስንት በሽተኛ ሰው ሰንበት ነበር እያሰሙ እና ቁጭ ብለው፣ የጌታም ትምህርት ህዝቡ ሲማር፣ ሁለቱ ወታደሮቹ አብረው ቁጭ ብለው ሲማሩ ትምህርቱ መስጧቸው፣ ቁጭ ብለው ደስሏቸው፣ ትምህርቱ ጨረሱና ትምህርቱ ሲያል ረስተውት ወደ ቤታቸው የመጡት ምን ሊያደርጉ ነበር ክርስቶስ እንዲያስ ክርስቶስ ሊያስሩት የመጡትን ሰዎች በትምህርቱ ጣዕም የሚያስረሳ ሰው ትምህርት ለሚያስነውነው ጌታ ይገርማችኋል። ወታደሮቹ ተመለሱ ወደ ጸሐፍት ፈሪሳውያን። የታ ላላችሁ ምንዋል እ አስራችሁ አልተባላችሁም ወይ የታለ ያዛችሁታል? ኧረ እኛ እስከዛሬ እንዲህ ያስተማረ ሰው አይተን አናውቅ አናውቅም እንዲህ ያለ ትምህርት ሰምተን አናውቅም አሉ። መሰከሩለት ላይ ይህ ጊዜ ጸሐፍት ፈሪሳውያን ተገሳችሁ ምን አሉ አሉ መሰላቸው እናንተ ወታደሮች ስለሆናችሁ ነው። ምንም ስለማታውቁ እውቀት ስለሌላችሁ የተማረ ሰው ብትሆኑ ኖሮ የእሱን ትምህርት አትማሩ ነበር። እስቲ አንድ የተማረ ሰው ቁጭ ብሎ የእሱን ትምህርት ሲማራ አይታችሁ ታውቃላችሁ? አንድ የተማረ ሰው ስ የእሱ ተማሪ ያለው ያ አለ የለ ማ ኒቆዲሞስ ይሄ ወደ ሲጎራ ኒቆዲሞስ እዛ ቆሞ ይሰማል። እስቲ አንድ የተማረ ሰው ቁጭ ብሎ የጌታ ትምህርት ተምሯል ሲሉ ኒቆዲሞስ እዛ ቁጭ ብሏል። ኧረ እኔ ያለው ህጅ እኮ በሌሊት ተምሬ ያለው እንዳይል ያስሮታል፣ ነገር ይመጣል። ዝም እንዳይል ደግሞ ቆጮ እንዴት ያለ ነገር ተጨነቀ። ዝም እንዳይል የተማረው ትምህርት ቆጮ ያለው ነገር ነግሮት፣ ያ በሌሊት ስለ ጥምቀት አስተምሮት እንዴት ዝም ይበል? እንዳይናገር ደግሞ የሚመጣበትን ያውቃል። ከዚያ ምን አለ? ሄደው ተምረው የክርስቶስን ትምህርት ሰምተው የመጡት ሁለቱ ወታደሮች ናቸው አይደል? እኛ ሄደን አልሰማንም። ባልሰማነው ነገር መፍረድ እንችላለን? ነው ህግ እንኳን አይፈቅድም ማለት ነው። ኒኮዲሞስ ብልጣነ ቢያንስ ነው ቢያንስ ዋናው ባያነሳ ትንሽ ስብሰባውን ማረበሽ ጥሩ ነገር ነው አይደል? ይሄ ምን ማለት መሰላችሁ? በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒኮዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁ ነው ማለት አቃጥ ብዙዎቻችን እንደዚህ ነጠላቸውን ነጠላቸው ንጥፍጥፍ አድርገው እኮ ቢሮ ከቢሮ ሲወጡ ቤተክርስቲያን ለሚሄደው ለማለት የሚፈሩ ሴቶች ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፈርኮ ጎረምሳል ክርስቶስ በእኛ ሳያፍራውን እኛ በእሱ ልናፍር ነው። እንዳናፍር በሆነ እና ኒቆዲሞስ ፈራ ተባብሎ እንደ ሕጋችን እኮ ሳያጣሩ መፍረድ አይፈቅድም አለ። ይህን ጊዜ አይሁድ አንተ እኮ ስላልተማርክ ነው ሊሉት አልቻሉ። አንተ አልተማርክም ሊሉት አልቻሉ። ምክንያቱም ኒቆዲሞስ ምን ያለ ሰው የተማረ ሰው ነው። በቃ ልመርምር እስቲ ነቢ ኬት እንደሚነሳ መጽሐፍን መርምር ብለው ተበተኑ ወደ የቤታቸው። ይሄ ሁለተኛው የኒቆዲሞስ ክርስትና ደረጃ ነው። የመጀመሪያ የፍርሃት ነው። ሁለተኛው ፈራ ተባ ያለበት። ሶስተኛው፣ ልንገራችሁ እናበቃ ነው። ኒቆዲሞስን ለሶስተኛ ጊዜ የምናገኘው በዮሐንስ ወንጌል ምዕራፍ 19 ላይ ነው። በዮሐንስ ወንጌል ምዕራፍ 19 ላይ ኒቆዲሞስ እንደ መጀመሪያው ቀን በሌሊት ፈርቶ ክርስትናውን በድብቅ ላደርግ ሳይል፣ እንደ ሁለተኛው ቀን ፈራተባ ሳይል በአደባባይ ክርስትናውን የገለጸበት ነው። በአደባባይ መቼ ነው ካላችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በሞተበት ነው። ዓርብ ዕለት ታስታውሱ ከሆነ ዓርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ዘጠኝ ሰዓት ላይ ነፍሱን ሰጠ። ልክ እንደሞተ አይሁድ ሐሳባቸው ሉሎን ታውቃላችሁ። መሰቀሉ ሳይበቃ የገሃነም ሸለቆ የሚባላለን ቆሻሻ መጣያ ቦታ ስጋው እዛ እንዲጣል ነው የፈለጉ። እንዲቀበር አልፈለጉ፣ ማዋረድ ስለፈለጉ ማለት፣ የሚቀብረው እንዲጠፋ። ይኸው መሲህ ቢሆን ኖሮ በእውነት እሱ ክርስቶስ ቢሆን ኖሮ እንዴት ስጋው እንዲተልከስክሱ ይወድቅ ነበር ለማለት እንዲያነቻቸው። ልክ ክርስቶስ ሲሞት ሁለት የአይሁድ ሸንጎ አባላት ወደ ጲላጦስ ሄደው የኢየሱስን ስጋ ለመኑ ይላል። እስኪ በሉ የኢየሱስን ስጋ ለመኑ ማናማ ዮሴፍና ኒቆዲሞስ። ኒቆዲሞስ ጌታ በሞተበት ዕለት በትክክል እምነቱን ገለጸ። በጣም ይገርማችሁ፣ ጌታ እኮ ሞቷል። ይታዘበኛል ላይ ሞቷል። በሞተበት ዕለት፣ ወዳጅ ባጣበት ዕለት፣ ደቀ መዛሙርቱ ሁሉ ጥለውት በሸሹበት ዕለት ከዮሐንስ በስተቀር ብቻው በሆነበት ዕለት በአደባባይ ላይ ለተሰቀለ ጊዜ ሥጋውን ለመለመን ወደ ጲላጦስ ይሄዳል። እዚህ ላይ ለእኛ ትልቅ ትምህርት ነው። የኢየሱስን ስጋ ዮሴፍና ኒቆዲሞስ ሄደው ጲላጦስን የኢየሱስን ሥጋ ለመኑት ይላል። ትልቅ ጸሎት ነው ሆነ አሁን እኛ ላለ መቁረብ ከምናቀርባቸው ምክንያት አንዱ ንስሐ አባቴ ጥሩ አይደሉ በደንብ አይዞኝም አይ- አይንከባከቡኝም ፊታቸውን አጠቆሩብኝ፣ ያ እንዲያርግ ያሉ እንዲያታርጋሉ እያለ ከንስሐ የሚልሰዋለ መለማመጥ አለ። የማይፈልግ ማለት ለክርስቶስ ስጋ እና ደም አይደለም። ካህን ቀርቶ ጲላጦስ ይለመናል። ለመኑት፣ እባክህ የኢየሱስን ሥጋ ስጣል። ማለት ጲላጦስ ምን አለመሰላችሁ? ከመቼው ሞተ? ምን ማለት ነው? መስቀል ላይ ተሰቅሎ በሶስት ሰዓት የሞተ ሰው የለም። ምክንያቱም መስቀል ላይ መሰቀል አይገድም እኮ በራሱ ክርስቶስ እኮ መሰቀሉ አለ የገደለው። ከዚያ በፊት ስድስት ሺ ስድስት መቶ ስልሳ ስድስት ጊዜ ምን ብሏል፣ ተገርፏል፣ ደክሟል። እዚህ መስቀል ላይ በቀረችዋ ሰዓት ስቃይ የተቀበለባት ሰዓት ነች። ፍቅሩን የገለጸ የሚገርማችሁ ስለ እኛ ያን ሁሉ ስቃይ ተቀብሎ ሲቸነክሩት እንኳን አምጥተው ጠጅ ያጠጣሉ። ሮማውያን የሚቸነክሩት ሰው ትንሽ እንደው ቁስሉ እንዳይሰማው ጠጅ አጠጥተው ትንሽ ሰክሮ ደንዝዞ ህመሙ ሳይሰማው እንዲያልፍ ነው። ክርስቶስ ግን ጠጅ ሲያመጡለት ተፋው። የሚለው ስለ እኛ የሚቀበለውን መከራ በምንም መቀነሰ፣ ሁሉን ህመም ታሟል። ከራስ ፀጉር ስጥ እግር ጥፍሩ ድረስ ስለ መተላለፋችን ቆሰለ፣ ስለ በደላችን ታመመ። በእርሱ ቁስል እኛ ቁስል እንዴት ይፈውሳል? ቁስል እኮ ሲነካ ይጋባባል። የክርስቶስ ቁስል ግን የሚፈውስ ቁስል ነው፣ የሚፈውስ ህመም ነው። ታሞ ማዳን የሚችል ቁስል ነው። እና ዮሴፍና ኒቆዲሞስ ቀርበው ጲላጦስን ስጠን አሉት። ጲላጦስ ደብዳቤ ጽፎ ውሰዱ ሻ ዮሴፍና ኒቆዲሞስ ክርስቶስን ከመስቀል አወረዱት። አይሁድ እየገላመጧቸው፣ ጻፍት ፈሪሳያን እያዩአቸው ስልጣናችን ገደል ይግባ ብለው ማለት ኒቆዲሞስ ፈራ ከላ ማለቱን አቆመ። ክርስትናውን በአደባባይ ገለጸ። ሄዶ ከመስቀል ላይ ክርስቶስን አወረደው። አስተኝተው፣ በግራውና በቀኙ ቆመው እያለቀሱ ገነዙት። ደከምከኑ መጽኔሆ ለድቁማን ደካሞችን የምታጽናቸው ወይ ደከምክን ሞትከኑ መንስሆሙ ለሙታን ሙታን የምታስነሳ ሆይ አንተ ሞትክን? እያሉ እያለቀሱ መገነዝ ጀመሩ። ይህን ጊዜ መላእክቱን ልኮ ነገራቸው። እንዴት እንደ ሩቅ ብእሲ እንደ ፍጡር እያለቀሳችሁ ትገንዙኛላችሁ? ናቸው እያመሰገናችሁ ነው እንጂ ብሎ በመላእክቱ አስነገራቸው። ይህን ጊዜ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘይ ዘኢይመውት፣ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት እያሉ እየተንቀጠቀጡ ገነዙት። ክርስቶስን መገነዝ እንዴት አይደለም። ቅዱስ ኤፍሬም ሶሪያዊ ዮሴፍና ኒቆዲሞስን ይጠይቃቸዋል። እንዴት ችላችሁ ገነዛችሁት? እንዴት አስቻላችሁ? ዓይንን የሚያበራውን አምላክ ዓይኑን እንዴት ከደናችሁ? ሽባ የሚፈጉ ሰውን አምላክ እጆቹን እግሮቹን እንዴት አሰራችሁ? የታሰረውን የሚፈታው ጌታ እንዴት አድርጋችሁ ፈታችሁ አሰራችሁ እና ዮሴፍና ኒቆዲሞስ በክብር ገነዙት። ቤተክርስቲያንንችን የዮሴፍና ኒኮዲሞስን ክብር በደንብ ተረድታለች። አሁን ቤተክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማናችሁ አይደል? ከዛ ግራውንና ቀኙን መሬቱን ስንስም መቃብሩን ነው እየተሳለምን ያለ ግራና ቀኙን ስንስም ዮሴፍና ኒኮዲሞስን ነው የምናስታምሰው። አባቶቻችን ቅዳሴ ላይ ሲቀድሱ ንፍቁ ካህንና ሰራዩ ካህን ጸሎት ሲያደርጉ ምንድነው የሚለው? ሰራዩ ካህን ዋናው ካህን ምንድነው የሚለው? ጌታ ሆይ ይህ እኔንና ይህን አብሮኝ የሚቀድሰውን ካህን ሥጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን። የህማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ታምር የክርስቶስን ልክ እንደተገነዘ ሆኖ ሁለት ካህናት ይዘው አርባ አንድ ጊዜ እየተዞረ እግዚዮታ እየተባለ እነሱ የተሰማቸውን እንዲሰማ የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ሲጀምር ሀሌሉያ ዮሴፍ ዮሴፍ ኒቆዲሞስ ገነዝም ወደ ኢየሱስ ዮሴፍና ኒቆዲሞስ ወደ ኢየሱስን ምናምን ገነዝ ትያለህ ነው ቅዳሴ የሚጀምረው ማለት ክርስቶስን መገነዝ እንዴት ያለክም ነው ክርስቶስን መገነዝ ትፈልጋላችሁ ይላል ቅዱስ ኤፍሬም ሶሪያ ኤፍሬም ሶርያዊ ይገርማችኋል መገነዝ ይፈልግ ነበር እና ምን ያደርጋል መሰላችሁ በጠዋት ይነሳና ማነው በማታ ይወጣና ሌሊቱን ሙሉ ጎዳና ተዳዳሪዎች ነዳያን በተኙበት ይፈልጋል ከመሃላቸው የሞተ ካገኘ ደስ ይለዋል ይገንዘዋል ሲመለስ ፊቱ በርቶ ይመለሳል። ምን ነው ምን አግኝተህ የተደሰጥከው ሲሉት፣ ክርስቶስን አግኝቼ ገነዝኩት ይላል። ድሃን ማብላት ክርስቶስን ማብላት ከሆነ ድሃን መገነዝ ማንን መገነዝ ነው? ክርስቶስን መገነዝ። ስለዚህ ኒቆዲሞስ በቤተክርስቲያናችን እጅግ ትልቅ ክብር ያለው ቅዱስ ነው። ቀስ እያለ በፍርሃት የጀመረ ክርስትና፣ ከዛ ፈራተባ ወደ ማለት ከዚያ ደግሞ በአደባባይ ስለ ክርስቶስ ወደ መመስከር ሰማዕትነት እኮ ነው ሰማዕትነት ከዚህ በላይ ምን ሰማይት ነበር እና ክርስትናችን፣ የምንሞትለት መከራ የምንቀበልለት። ልታምኑ ብቻ ነው የተጠራችሁ? እንደነ ቅዱስ አግናቴዎስ ልታምኑ ብቻ ሳይሆን መከራን ምልትሉ ልትቀበሉ። ክርስቶስ ይቺ ጽዋ ከእኔ ትለፍ ብሎ ለሁላችን ያስተላለፈው መከራው ነው። ከእኔ ትተላለፍ፣ ከእኔ ወደ ቀጣዩ ትውልድ ትሂድ ብሏል። ስለዚህ ክርስቶስን የጠሉ ሁሉ ክርስቲያኖችን ይጠላሉ። በዓለም ሳላችሁ መከራ አለባችሁ። ሁነት ናቸው ያለው ያን እናሸልፍ ይሆን ነው ብላ እና ኒቆዲሞስ በዛሬው ዕለት ብናስበው ታላቅ ቅዱስ ነው። በረከቱን ያሳድርብን። የሰማነውን በልቡናችን ያሳድርብን።